ሰላም አለይኩም እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም በያላችሁበት፣ ያለ ሰላም ዘይት ይላችሁ። እንግዲህ ዛሬ ለየት ባለ ቪዲዮ ነው፣ ከፊት ለፊት ከቤታችን ፊት ለፊት ነው ያለሁት እና ጥያቄ ጠይቃችሁኛል፣ ስለ ዋይፋይ ጥያቄ ጠይቃችሁኛል፣ እሱን መልስላችኋለሁ። ወደ ሀገራችሁ ገብታችሁ ወደ ሀገራችን ገብተን ምን ዋይፋይ እንግዛ ወይስ እዚሁ እንግዛ፣ እዚህ ይገዛ ነው ወይ? ሳውዲ ወይ ዱባይ ያላችሁ ናችሁ የጠየቃችሁኝ ወይም ሌላ ሀገር ናቸው የጠየቃችሁኝ። ከዚህ ሀገር የምንገዛው ላይሰራልን አይሰራም ብለውናል ምናምን ያላችሁ ያላቸው እዛ ሀገር እንግዲህ የምትገዙት ዋይፋይ ሊሰራም ላይሰራም ይችላል። እና ወደ ሀገራችሁ መታችሁም ለመስራት ያስባችሁ ቶሎ ወደ ሀገራችን ቶሎ ያስገባሉ። ለሀገራችን አየሩ ማሻአላህ ነው፣ በጣም ቆንጆ ነው። እና አሁን ላይ አየሩ ደግሞ በጣም እየተስማማ ነው። እና ደበፊቱ አይደለም ብርድ አይደለም፣ ወላ አየሩ በጣም ነው የተቀየረ፣ ነው እና የኢትዮጵያ ሕዝብ እንዳትሰሙ የኢትዮጵያ ሕዝብ አትምጡ ምናምን ምናምን አብዛኛው ዩቲዩበሮች በጣም ነው የኢትዮጵያ ሕዝብ እኔ ንገራችሁ እንዳማረር ነው። ይህን ቪዲዮ ተመልከቱት እስኪ 1999 የኢትዮጵያ ሕዝብ ኑሮ ውድነት ሲያማረር ማለት ነው። እና እስኪ ልጋብዛችሁ። በጣም የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም አስር ሳንቲም የሚሸጥ ፔስታል አስራ አምስት ሳንቲም ሆኗል። ሁለት ብር የሚሸጥ ሳሙና ሁለት ከሰባ አምስት ሆኗል። የኑሮ ነገር እንዴት መኖር ይችላሉ? በአሁን ብዙ ችግር አለ። ኢትዮጵያ ህዝብ ደግሞ ብረዳ ጥሩ ነበር ለችግር ግን አይረዳም። ብዙ ችግር አለው። ሱቅ ስትሄድ አምስት ሳንቲም መግዛት አይቻልም። ዘይት ሀያ ብር ገብቷል። አንድ ፍሮ ዱቄት አምስት ብር ገብቷል። ሱካር ሰባት ብር ገብቷል። ሹሮ ሰባት ብር ገብቷል። ምንም ችግር አለው። ሰው መኖር አይችልም። እያንዳንዳችን ኑሮውን አልቻል ነው። ኑሮ በጣም ከብዶናል። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የአንድ ሌትር ዘይት ዋጋ ከስምንት ብር ተነስቶ ነው ሀያ ብር የገባው። ስለዚህ እንዴት አድርገን ነው መኖር የምንችለው? ለምሳሌ ስንዴ ተሰጠ። ስንዴ ማለት ስንዴ ብቻው ምንም እናደርገው ነገር የለም። በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው እና የኢትዮጵያ ሕዝብ እንዳማረረ ነው ኑሮን ማለት ነው። 1999 እንደዚህ ያለ አሁን እነዚህ ሰዎች ቢኖሩ ምን እንደሚሉ ታስቡት እና አንድ ዘይት ያውም እርዳታ እየተረዳን አለች አንደኛው ማከሰማቸዋል ስንዴ እየተረዳን ብቻውን እንዴት ስንዴ ሆን እንበላዋለን አለች እና እና ኢትዮጵያ ህዝብ ካማረ ደግሞ ወደ ኋላ ብሎ ያውቃል። አይዟቸው፣ አትፍሩ፣ ያስገባል። አሁን ዘይት በእናንተ ጊዜ ሰባት ብር ነው ምናምን አለች። እኛ ጋር ስንት ነው? ሦስት መቶ ብር ነው ብር ነው እና ኖርማል ነው። አሁንም እንግዲህ አሁን አልሀምድሊላሂ ያለው ነው። ወደፊት ምን ደግ ይጠብቀን አናውቅም እና አይዟችሁ ኑሮ ውድነት ከተነሳ 1999 ኢዩት እንግዲህ፣ ህዝቡ ማለት ነውና፣ ኢትዮጵያ ህዝብ እንዳትፈሩ። እንግዲህ እዛ ሀገር መጣችሁ ለጥያቄያችሁ ስመልስላችሁ፣ ዋይፋይ ተገዛችሁ፣ ህዋዊ የሚላለ ህዋዊ ወይም ሳምሰንግ ነው የምትገዙት ማለት ነው። ሳምሰንግ ከሁለት አንዱ መግዛት አለባችሁ። ምክንያቱም እዛ ሀገር ገብታችሁ ሄዳችሁ ሲም እንዳይሰራ ከእነሱ ሀገር ውጭ ሲም እንዳይሰራ ሊቆልፉት ይችላሉ ማለት ነው። እዚህ ሀገርም እየተቆለፈ ነው አብዛኛው። ከቴሌ ወይም ከሲም ድርጅቶች ባልተቤት የምትገዙት ሲም እንዳይሰራ ከራሳቸው ሲም በስተቀር እንዳይሰራ ሊቆልፉት ይችላሉ፣ ከራሳቸው ሀገር ማለት ነው። እና ሳምሱንግ ወይም ህዋዊ ከገዛችሁ አሪፍ ነው፣ ይሰራል። እርግጠኛ ስለሆንክ ነው ማለት ነው። እና እሱን ይዛችሁ ኑ። ቢያንስ ከስሪጅ አይታችሁ ማለት ነው። ይህች አሁን ባትሪዋ ተንቀሳቃሽ ናት፣ እንደፈለጋችሁ ቻርጅ አርጋችሁ እንደ ስልክ ናት። በስልክ መልኩ ትንቀሳቀሳለች ማለት ነው። እንደምትላት ቆንጆ ነገር ናት። እኔ አሁን የገዛዋት እዚህ ብቻዋን አራት ሺ ነው፣ የአመታዊ ሲም ወደ አምስት ሺ ምናምን አስገብቼባታል። አጠቃላይ ወደ አስራ ሁለት ሺ አካባቢ ሀጅታብና ለይ ዙሮች ማለት ነው። የዛሬ አመት ነው የገዛዋት እንግዲህ የዛሬ ሁለት ዓመት ደግሞ አሁን ደግሞ ይጨምራል ማለት ነው። እና ቢያንስ እስከ 12 ነው ልትሆን የሚችለው። እና እንደዛ አርጋችሁ ከዚ ሀገር ሳምሱንግ ወይም ሀዋዊ ይዛችሁ ተመጣችሁ እዚ ሀገር ሲሙን የአመታዊ አስሞልታችሁ እዚች ውስጥ በማስገባት መጠቀም ትችላላችሁ ማለት ነው። ይቺ ያው እንደ ስልክ ሲም ነው የምትይዘው ሲም አመታዊ ይሞላላታል ወይም ሁለት አመታዊ አለ። እንደዚህ አርጋችሁ ፎርጂ ወይም ስሪጅ ስሪጅ እንዳትገዙ፣ ስሪጅ ቀርቷል። ምንድን ነው አትላላችሁ። 5G ወይም 4G ነው ወይ ትሏታና ትጠይቋታላችሁ። 4G ን አካላችሁ፣ 4G ማሪፍ ናት፣ ቆንጆ ናት። ይቻውን 4G ናት፣ በምፈልግበት ፍጥነት ዩቲዩብ ቪዲዮ የፖስተችልኝ ነው ማለት ነውና እንደዛ አድርጋችሁ ይዛችሁ መምጣት ትችላላችሁ ማለት ነውና ጥያቄያችሁ የመለስኩ ይመስለኛል። ከሳምሱንግ ወይም ከዋዊ በስተቀር እንደማትገዙ ማለት ነው፣ ምክንያቱም ላይሰራላችሁ ስለሚችል ማለት ነውና እንደዛ አርጋችሁ ግዙ። ወደ ሀገራችሁ መንባት ያሰባችሁ ወደ ሀገራችሁ አላህ በሰላም ያስገባችሁ ማለት ነው። አላህ የእረፍት እንጀራ ይስጣችሁ እና ይሄን ለማለት ነው። ይሄን ቪዲዮ ሼር ሼር ሼር አድርጉልኝ ነው ማለት እንግዲህ። ጥያቄ ካላችሁ እንደዚ ብዙ ላይክ ያገኘውን እመልስላችኋለሁ ማለት ነው እና በያላችሁበት ያለ ሰላም ዝነት አይለያችሁ እያልኩኝ እንግዲህ ያው የኢትዮጵያ ነው እርግጠኛ ነኝ ፈታ እንዳደረጋችሁ ማለት ነው። 1999 እኔም ፈታ ነው ያረግኝውላ እንዴት እንደዚህ ያመራሉ 1999 ማለት እንግዲህ ዛሬ 18 አመት ማለት ዛሬ 18 አመት ሰባት ብር ያውም እርዳታ እየተረዱ እንደዚህ እንደዚህ እንደዚህ እኛ ስንዴውን እንበላዋለን ብቻውን። እንዴት አሁን ላይ እኮ ራሳችን ተፈጨርጭረ ነው የምንበላው ስንዴ። እርዳታ ወፍ የለም፣ የድሮ አይደለም። ድሮ ቢያንስ ብዙ እንኳን እንደዚህ ለእንትኑ ለተሰዳዱ ለራሱ ዘጭ ነበረ እና አሁን ላይ የለም እሱ ነገር አልহামዱሊላ ማን በራብ የሞተ የለም የኖር ነው እና እናንተ ሙዳገራችሁ ማታችሁ ለማንኛውም ሰው ትኖራላችሁ አቦ አትፍሩት እንትሎ ቢያንስ እርግጠኛ አምስት አምስት ስድስት ዓመት ተሰራችሁ የምትበቂ ነው ይሄ ራሱ ሲበዛ ነው አው ለዚ ነው አሪፍ ምንዛሬ ነው እሱን በጥንቃቄ መያዝ ነው እንግዲህ ለፍታችኋል ከለፋችሁ አይቀር ደሞ ገንዘብ መያዝ አለባችሁ ማለት ነው ከገንዘብ ገንዘብ አንድ እዚህ ሀገር መታችሁ አንድ የሚያረጋጋችሁ ነገር ገንዘባችሁ ነው። ምን ማለት ነው? አስር ሰዓት ነው፣ አስር አዛን እያለ ነው። እና እንደዛ ነው። ደህና ሁኑልኝ። እናመሰግናለን። ሼር አድርጉልኝ። ይሄ ማለት ነው። ቻው